የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣችኋለን። መንግስት ለቲክታከሮች ክፍያ ሊጀምር መሆኑን አስታወቀም። መንግስት ጋዜጠኞች ላይ የመሠረተውን ክስ እንዲያነሳ ተጠየቀም። ኢትዮጵያ ከሬሚታንስ የምታገኘው ገቢ አቅሟን 22 በመቶ ብቻ ነው ተባለም። የሀገር ውስጥ ተቋራጮችን መደገፍ እንደሚገባ ተገለጸም።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 በክልሉ ከ2400 በላይ ትምህርት ቤቶች ዝግ እንዲሁም ከ1 ሺ በላይ ትምህርት ቤቶች ደግሞ ከተባለለት ዓላማ ውጭ ጥቅም ላይ እየዋሉ ነው ተብሏል። በአማራ ክልል በሚሊዮን የሚቆጠሩ ተማሪዎች አሁን ወደ ትምህርት ገበታቸው መመለስ አለመቻላቸውን ተከትሎ ለችግሩ መፍትሄ ለማምጣት የትምህርት ሚኒስቴር የአማራ ክልል ትምህርት ቢሮና ሌሎች ባለድርሻ አካላት በተገኙበት ከሚዲያ ባለሙያዎች ጋር ውይይት ተደርጓል። በውይይቱ ላይ ንግግር ያደረጉት የክልሉ ትምህርት ቢሮ ኃላፊ መንገሻ ፈንታው በ2018 የትምህርት ዘመን እስከ መስከረም 20 በተደረገው የምዝገባ ሂደት ከ3.9 ሚሊዮን በላይ ልጆች እስካሁንም ድረስ መመዝገብ አለመቻላቸውን ተናግረዋል። እስካሁን ምዝገባ ያከናወኑ ተማሪዎች 3.4 ሚሊዮን ተማሪዎች ብቻ መሆናቸውን የሚገልጹት ኃላፊው፣ ይህም ይመዘገባሉ ተብሎ ከታቀደው 46 በመቶ ብቻ መሆናቸውን ተናግረዋል። በክልሉ ከ2400 በላይ ትምህርት ቤቶች ዝግ መሆናቸውን የገለጹም ሲሆን ከአንድ ሺህ በላይ ትምህርት ቤቶች ደግሞ ከተባለለት ዓላማ ውጪ ጥቅም ላይ እየዋሉ እንደሚገኙ አስታውቀዋል። ከትምህርት ገበታ ውጪ የሆኑ ልጆች የሥነ ልቦና ጥቃትን ጨምሮ በርካታ ችግሮችን እያሳለፉ እንደሚገኙም አንስተዋል። ይህም ከሰሜኑ ጦርነት ጀምሮ ችግሩ አሁናዊ ግጭት ጦርነት በተካሄደባቸውና ዝናብ አጠር በሆኑ አካባቢዎች ድርቅና የምግብ ውስንነት ተፈናቃዮችና ሌሎች በክልሉ ያሉት ተደራራቢ ችግሮች መንስኤ መሆናቸውን ተናግረዋል። የሀገር ውስጥ ተቋራጮችን መደገፍ እንደሚገባ ተገለጸም። የኢትዮጵያ ኮንስትራክሽን ባለስልጣን የኮንስትራክሽን ዘርፉን ለማነቃቃት የሀገር ውስጥ ተቋራጮች ላይ ትኩረት በማድረግ ለግል ኮንስትራክሽን ማህበራት ቅድሚያ ሰጥቶ በመስራት ላይ እንደሚገኝ አስታውቋል። የባለስልጣኑ ዋና ዳይሬክተር ዶክተር መስፍን ነገውም መንግስት የህግ ማዕቀፍ በማዘጋጀት ለሀገር ውስጥ ኮንስትራክሽን ማህበራት ቅድሚያ ሰጥቷል ሲሉ ተናግረዋል። አንዳንድ የኮንስትራክሽን ተቋማት መንግስት ከሀገር ውስጥ ይልቅ ለውጭ ተቋራጮች ቅድሚያ እየሰጠ ነው የሚል ቅሬታ እንዳላቸው ለተነሳላቸው ጥያቄ ዋና ዳይሬክተሩ ሲመልሱ መንግስት የሚያሰራቸው ትልልቅ ፕሮጀክቶች የሀገር ውስጥ ተቋራጮች የመፈጸም አቅም በላይ ሲሆኑ ፕሮጀክቱ ለውጭ ኩባንያዎች ይሰጣል ብለዋል። አንዳንድ ስራዎች ላይ የውጭ ኩባንያዎች መሳተፋቸውና ቅድሚያ ማግኘታቸው አስፈላጊ የሚሆንበት ጊዜ እንዳለም አብራርተዋል። ፕሮጀክቶች ለውጭ ተቋራጮች ሲሰጡ የኩባንያዎቹ የመፈጸም አቅምና የመምራት ችሎታ ታይተው እንደሆነም አጽኖት ሰጥተውበታል። አክለውም መንግስት የህግ ማዕቀፍ እያዘጋጀ ቢሆንም በትልቅ ፕሮጀክቶች ላይ የሀገር ውስጥ ተቋራጮች አቅም ውስንነት አለ። ይህንን ድክመት ከውጭ ከሚመጡ ኩባንያዎች የአሰራር ሂደት የቴክኖሎጂና የአፈጻጽም ብቃት በምንወስደው ልምድ አቅማችን ለማሳደግ ልንጠቀምበት ይገባል ብለዋል። የኮንስትራክሽን ዘርፉ ለኢትዮጵያ ኢኮኖሚ ትልቅ ድርሻ ያለው ቢሆንም ዘርፉ በሚገባው ልክ እንዲያድግ እንቅፋት ከሆኑ ነገሮች መካከል የግሉ ዘርፍ አለመጠናከር፣ የግዢ ስርዓት ፍታ ያለመሆን፣ ግጭቶችና የበጀት ማነስ፣ ለችግሮች አፋጣኝና ግልጽ መፍትሄ አለመሰጠት በዋነኝነት ተጠቅሰዋል። ኢትዮጵያ ከሬሜታንስ የምታገኘው ገቢ የአቅሟን 22 በመቶ ብቻ ነው ተባለ። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖም ኢትዮጵያ ከውጭ ሀገራት በህጋዊ መንገድ ከሚላክላት ገንዘብ ሬሜታንስ የምታገኘው ገቢ የሀገሪቱ ሙሉ አቅም 22 በመቶ ብቻ መሆኑን ገልጸው፣ ቀሪው ከፍተኛ ገንዘብ ፍሰት ወደ ሀገር ውስጥ እየገባ እንዳልሆነ አስታውቀዋል። ፕሬዚዳንቱ ይህን የገለጹት በደቡብ አፍሪካ ፕሪቶሪያ ከተማ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ባደረጉት ውይይት ነው። በአሁኑ ወቅት ኢትዮጵያ በሬመታንስ የምታገኘው ገቢ 7.2 ቢሊዮን የአሜሪካን ዶላር ብቻ እንደሆነም ጠቁመዋል። ከ35 ቢሊዮን ዶላር በላይ የማግኘት አቅም እንዳለ አቶ አቤሳኑ አስረድተው አሁን ካለው የገንዘብ ፍሰት 78 በመቶ የሚሆነው የሀገሪቱ አቅም ጥቅም ላይ ሳይውል ቀርቷል። ኢትዮጵያ በሬሚታንስ ዘርፍ ያላትን አቅም በአግባቡ መጠቀም ከቻለች ዲያስፖራው በሕጋዊ መንገድ ወደ ሀገር ቤት ከሚልከው ገንዘብ በዓመት ከ35 ቢሊዮን ዶላር በላይ ማግኘት እንደምትችል አስታውቀዋል። መንግስት ጋዜጠኞች ላይ የመሰረተውን ክስ እንዲያነሳ ተጠየቀ። ሲፒጄ መንግስት በጋዜጠኞቹ ላይ የተመሰረቱ የወንጀል ክሶች በሙሉ እንዲነሱ ጠየቀ። የሸገር ኤፍኤም ጋዜጠኞችን ከስር መለቀቅ በበጎ እንደሚመለከተውም ገልጿል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ለሶስት ሳምንታት ያህል በስር ላይ የነበሩት የሸገር ኤፍኤም ሬዲዮ አርታኢ ትግስት ዘሪሁን እና ሪፖርተር ምንታምር ጸጋው ከስር መፈታታቸውን በአሁንታዊ እንደተቀበለው ትናንት መስከረም 23 ቀን 2018 ዓም ባወጣው መግለጫ አስታውቋል። ተቋሙ በመግለጫው በጋዜጠኞቹ መፈታት መደሰቱን ገልጾም የኢትዮጵያ ባለሥልጣናት በጋዜጠኞቹ ላይ የተመሠረቱ የወንጀል ክሶችን ሙሉ በሙሉ እንዲያነሱና የፍትህ ስርዓቱም የፕሬስ ነፃነትን እንዲያከብር ጠይቋል። ጋዜጠኞቹ ከስር የተለቀቁት የፌዴራሉ ጠቅላይ ፍርድ ቤት በ50 ሺህ ብር ዋስትና እንዲለቀቁ የፌዴራሉ ከፍተኛ ፍርድ ቤት ለደታ ምድብ ችሎት የሰጠውን ውሳኔ መስከረም 14 ቀን 2018 ዓ.ም ማጽናቱን ተከትሎ ነው። ሱዳን በታላቁ ህዳሴ ግድብ ላይ አዲስ ድርድር እንደሚደረግ አስታወቀች። በህዳሴ ግድብ ላይ አዲስ ድርድር እንደሚደረግ የገለጸችው ሱዳን ለሳውዲ 100 ቢሊዮን ዶላር ኢንቨስትመንት ማቅረቧም ተነግሯል። የሱዳን ጠቅላይ ሚኒስትር ካሚል አልጣይብ ለሳውዲ አረቢያ ያቀረቡትን የ100 ቢሊዮን ዶላር ኢንቨስትመንት ፕሮጀክቶች እንዲሁም ከኢትዮጵያና ከግብፅ ጋር በታላቁ የኢትዮጵያ ሕዳሴ ግድብ ላይ አዲስ ግምገማ እንደሚያደርጉ አስታውቀዋል። ከኒውዮርክ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከተመለሱ በኋላ በፖርት ሱዳን ባደረጉት ጋዜጣዊ መግለጫ ላይ ኢድሪስ ለሪያድ በቀይ ባህር ላይ ባልተነኩ ሀብቶች ላይ ያተኮሩ መቶ የጋራ ፕሮጀክቶችን ማቅረባቸውን ገልጸዋል። ይህም በሽርክና ከተለማ ሱዳንና ሳውዲ አረቢያን በዓለም ላይ ካሉ ባለጸጋ ሀገራት ተርታ ሊያሰልፍ እንደሚችል ተከራክረዋል። እንዲሁም በናይል ግድብ ውዝግብ ላይ የሱዳንን አቀራረብ አጠቃላይ ዳግም ምዘና ለማድረግ ቃል ገብተዋል። በካይሮም ሆነ በአዲስ አበባ በኩል ቀጥተኛ ዲፕሎማሲ እንደሚደረግም አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ አክለውም በቅርቡ ሱዳንን ያጥለቀለቀውና በርካታ ሱዳናውያንን ያስቆጣው ጎርፍ የግድቡ በሮች በመከፈታቸው የተከሰተ እንደሆነ በሰፊው ቢታመንም የግብርና ሚኒስቴር ግን ጎርፉን ከአየር ንብረት ለውጥ ጋር በተያያዘ በደረሰው ከባድ ዝናብ ምክንያት እንደሆነ ገልጿል። መንግስት ለቲክቶከሮች ክፍያ ሊጀምር መሆኑን አስታወቀም። በኬንያ ዋና ከተማ ናይሮቢ ጊሊ ሆቴል ቲክቶክ ክሬተርስ ወርክሾፕ በሚል በተከናወነው ስብሰባ ላይ በመቶዎች የሚቆጠሩ በሀገሪቱ የሚገኙ ቲክቶከሮች እና የመንግስት ባለሥልጣናት ተገኝተው ነበር። በዚህ ስብሰባ ላይ ከተነሱት አጀንዳዎች መካከል ቲክቶክን ወደ ገንዘብ መቀየር እና በሀገር ውስጥ ያሉ ቲክቶከሮች ተጠቃሚ የሚሆኑበትን መንገድ በተመለከተ ይገኝበታል። በስብሰባው ላይ የተገኙት የፕሬዝዳንት ዊልያም ሩቶ የኢኮኖሚ ትብብር ፕሮጀክቶች እና ፈጠራዎች ዋና አማካሪ ዴኒስ ኢቲምቦ መንግስታቸው ለቲክቶክ ኮንተንት ፈጣሪዎች ለመክፈል መሆኑን ገልጸዋል። መንግስት የሚከፍለው በፕሬዝዳንቱ ብሔራዊ የልማት ፕሮጀክቶች ዙሪያ ቪዲዮዎችን ለሚያቀርቡ መሆኑን አስረድተዋል። የዚህን አይነት ስራዎች ላይ ለሚሰማሩ ቲክቶከሮች በእይታው ልክ መንግስት ገንዘብ መክፈል የሚችልበትን አሰራር በቅርቡ እንደሚጀምሩም አስታውቀዋል። ዋና አማካሪው እንዳሉት ከዚህ በተጨማሪም ቲክቶክ በኬንያ ውስጥ ቢሮውን እንዲከፍት ጥሪ ማቅረባቸውን ገልጸዋል። በአፍሪካ ውስጥ ከፍተኛ የቲክቶክ ተጠቃሚዎች ኬንያውያን መሆናቸውን የጠቀሱት አማካሪው ቲክቶክ በኬንያ ውስጥ ቢሮውን ከከፈተ በአፍሪካ ውስጥ እንደ እንደከፈተ እንደሚቆጠር ማስታውቋል። ሁለት ልጆቻቸውን ወታደር ያደረጉት ፕሬዝዳንት እያነጋገሩ ነው። በዚህ አይደለምና በፕሬዝዳንት ደረጃ ከፍተኛ ሹመት ላይ ያሉ መሪዎች ልጆቻቸውን በስመጥር ዓለም አቀፋ ዩኒቨርሲቲዎች በቅንጦትና በድሎት እንዲማሩ በሚያደርጉበት በአፍሪካ አህጉር የሩዋንዳው ፕሬዚዳንት ፖል ካጋሜ ከሌሎቹ በተለየ ሁለት ልጆቻቸውን የሀገር ጠባቂ ዘብ እንዲሆኑ የሀገሪቱን መከላከያ ሰራዊት እንዲቀላቀሉ በማድረግ ታሪክ ሰርተዋል። ትላንት በጋካጎ በሚገኘው የሩዋንዳ ወታደራዊ አካዳሚ በተካሄደው የወታደሮች የምርቃት ዝግጅት ከሶስት አስርት ዓመታት በላይ ሩዋንዳን የመሩት ፕሬዝዳንት ካጋሜ የሩዋንዳ መከላከያ ሚኒስቴር ዋና አዛዥ ልጃቸውን ብሪያን ካጋሜን ጨምሮም ወደ አንድ ሺህ የሚጠጉ መኮንኖች የሁለተኛ ሌትናንነት ማዕረግ የተቀበሉትን መርቀዋል። ከተመራቂዎቹ መካከልም በአሁኑ ወቅት በፕሬዚዳንት ሪፐብሊካን ጥበቃ ውስጥ በማገልገል ላይ የሚገኘውን ወንድሙን የኢያን ካጋሜ ፈለግ በመከተል ትንሹ ልጃቸው ብሪያን ካጋሜ አገሩን ለማገልገል አርዴፍን ተቀላቅሏል። በአጋኮ በሚገኘው የሩዋንዳ ወታደራዊ አካዳሚ በተካሄደው በዚህ ዝግጅት ከፍተኛ የመንግስት ባለስልጣናት፣ የወታደራዊ መሪዎችና የመኮንኑ ካዴቶች ቤተሰቦች ተገኝተዋል ተብሏል። ለአመታት በርካታ መኮንኖችን ያሰለጠነ አካዳሚው 25ኛ ዓመት የምስረታ በዓሉን አክብሯል በተባለ ማሰልጠኛ ከሩዋንዳዎች ባሻገር ትምህርት ቤቱ ኡጋንዳ፣ ኬንያ፣ ታንዛኒያ፣ ሴኔጋል፣ ዛምቢያ እና ጊኒን ጨምሮ ከበርካታ የአፍሪካ ሀገሮች የተወጣጡ መኮንኖችን እንዳሰለጠነ የሚኒስቴር መስሪያ ቤቱ ድረገጽ ያገኘነው መረጃ ያሳያል። በዝግጅቱ ንግግር ያደረጉት ፕሬዝዳንት ካጋሜ አዲሶቹ መኮንኖች ትምህርታቸውን በማጠናቀቃቸው እንኳን ደሳላችሁ ማለት በማለት ከሌሎች ሀገራት ጋር ያለውን አጋርነትና የቤተሰቦቻቸውን የማያወላውል ድጋፍ አስታውቀዋል። ሀገራችንና ዜጎቿን ለማገልገልና ለመጠበቅ ጥሩ ስራ መርጣቸዋል፣ ይህ በትጋት መከናወን አለበት ሲሉ ካጋሜ ለተመራቂዎቹ ገልጸው ኃላፊነታቸውን ለመወጣት ያላቸውን ቁርጠኝነትና አቅማቸውን አመስግነዋል። እኛ ሰላም እንፈልጋለን፣ ሩዋንዳ ሰላም ያስፈልጋታል። ሩዋንዳ ለብዙ ዓመታት ሰላም አጥታለች። ነገር ግን ባለፉት 31 ዓመታት እንደገና ገንብተናል። ከሩዋንዳውያንና ከሌሎቹ ጋር ሰላም ስምምነትና እርቅ መፍጠር ቅድሚያ እንሰጠዋለን። ይህ እናንተ የወሰዳችሁት ኃላፊነት ሀገራችን አስተማማኝና ሉዓላዊ ሆና እንድትቀጥል ማድረግ ነውና ክብር ይገባቸዋል ብለዋል። ሩዋንዳውያንና ቤተሰቦችህን እና ማህበረሰቦችህን ማገልገል ማለት ራስን ማገልገል ማለት ነው እና ከጓደኞቻችሁ ከአገርና ከሌሎች ጋር ተስማምቶ ለመኖር የሚያስፈልገውን መስዋዕትነት ለመክፈል ዝግጁ መሆን አለባችሁ ሲል የዘገበው ናሽናል ኒውስ ነው። የዩክሬን ወታደሮች በሱዳን ተገደሉ ተባለ። ጀነራል አልቡርሃን በርካታ የዩክሬን ቅጥረኛ ወታደሮችን መደምሰሳቸውን አስታውቋል። ሌተናል ጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ባወጣው መግለጫ በዳርፉር ግዛት እየተካሄደ ባለው ጦርነት ከፍተኛ ቁጥር ያላቸው የውጭ አገር ቅጥረኛ ወታደሮች መገደላቸውን ገልጸዋል። ከእነዚህ ውስጥ የዩክሬን ወታደሮች እንደሚገኙበትም አስረድተዋል። እንደ መግለጫው የጦር ኃይሉ ስድስተኛ ክፍለ ጦር በአልሸፈር ውስጥ በሚገኘው አልካራማ የተሰኘ አደባባይ ላይ ባከናወነው ልዩ ዘመቻ የፈጥኖ ድራሽ ኃይሉ ላይ ከፍተኛ ኪሳራ አድርሷል። በዚህም ለፈጥኖ ድራሹ ኃይል ተሰልፈው ሲዋጉ የነበሩ የውጭ ሀገር ወታደሮች የኪሳራው አካል መሆናቸውን አስታውቋል። እንደ መግለጫው ከተገደሉት ውስጥ የዩክሬን ና የኮሎምቢያ ዜግነት ያላቸው ቅጥረኞች ይገኙበታል። በመግለጫው እነዚህ ቅጥረኛ ወታደሮች የድሮን ኦፕሬተር፣ ስናይፐር ተኳሽ በመሆን ሲሰሩ የነበሩ መሆናቸውንም አስረድቷል ሲል ሚድልስት ሞኒተር ዘግቧል።